ኢቫሉዌሽን እና ሜዠርመንት ሲስተማችን ላይ በተወሰነ ደረጃ በጣም ሀርሽ ሆኗል የሚል ፊሊንግ ነው ያለኝ፣ አሰስመንት ነው ያለኝ። ዋቴቨር የትምህርት ስርዓቱ የትምህርት ጥራት ችግር ቢኖርበት፣ ዋቴቨር የትምህርት ግባት ችግሮች ቢኖሩ፣ አጠቃላይ በትምህርት ስርዓቱ ውስጥ ያሉ ችግሮች ቢኖሩም እንኳ በዚህ ደረጃ ተማሪ ሊወድቅ የሚችልበት እድል አይኖሩም። ሜዠርመንት እና ኢቫሉዌሽን ሲስተሙ ሃርሽ እና ፓኒሽ የሚያደርግ ካልሆነ በቀር ማለት ነው። ፖርቱ ላይ ሪሜዲያል ማሻሻያ ከተሰጣቸው ውስጥ 85 ፐርሰንቱ የሚቀጥለው አመት ውጤት አስመዝግበው ዩኒቨርሲቲ ገብተዋል የሚል እንትን አለ። እኔ ከአንድ እስከ አስራ ሁለተኛ ክፍል ያመጣ ነው ተማሪ አንድ ዓመት ብቻ ሪሜዲያል ማካካሻ በመስጠት ፈንዳሜንታል የሆነ ለውጥ ያመጣል ብዬ አላስብም። ስለዚህ ክቡር ሚኒስትር ያለውን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ? ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት? ቴስት ሪቴስትስ ይሰራሉ? እነዚህ እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዥርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የሚል ማንሳት ፈልጋለሁ። ዶክተር ደሳለኝ አነሳው፣ የኢቫሉዌሽኑ ሲስተም ከፈለግ ኤኒ ታይም እንትን በልና የጥናቱን ውጤት እናሳያል። እነማን እንደተሳተፉ እንዴት እንደሆነ በዝርዝር በዝርዝር ማየት ትችላለህ። ኢት ኢዝ ኖት ኢት ደሞ ራሳችን እና እናጣል። ኢት ኢዝ ኖት አባውት ኤግዛም፣ ኢት ኢዝ አባውት የተከማቹ የረጅም ጊዜ ችግሮች ናቸው። ዩኒቨርሲቲዎቻችን በቂ የመቀበል ቁጥር አላቸው። በቂ የመቀበል ቁጥር ካላቸው ሁሉንም ተማሪ እንኳን ጠርገን ማስገባት ባንችል አሁን መሰረት ያደረግነውም ክራይቴሪያ በተወሰነ ደረጃ ብሌንድ አድርገን ከኖርሙ የተሻሉትንም ደግሞ የትምህርት እድል እንዲያገኙ ማድረግ መቻል አለብን ብዬ አስባለሁ። እኛማ ደስታውን አንችለውም ከፍ ቢል። ምንም የሆነ ማሳኪስቲክ የሆነ ችግር የለብንም እኛ ተማሪ እንዲወድቅ የምንፈልግበት ምክንያት የለም። ተማሪ እንዲያልፍ እንፈልጋለን። እንፈልጋል ግን ተምሮ እንዲያልፍ እንፈልጋለን። አጭበርብሮ ሰርቆ፣ ኮርጆ ምናምን እንዲያልፋል በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር ተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራ ነው በሽታ ነው። ለረጅም አመታት የሰራ ነው በሽታ ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሪስፖንሲቢሊቲ ነው የወላጆች ነው። because in some places ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያደርጉ ነው። የክልል የፖለቲካ መስተዳደር እንትኖች ውጤት ነው why because የክልል የፖለቲካ መስተዳደሮች የነሱ ብሔሮር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረው። የመምህራን ችግር ነው ቢኮዝ መምህራን ዋና አሰራኪዎች ነበሩ for a long time መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት ነው ይሄ ውጤት ልጆቻችንን ነው መከራ ውስጥ የከተተ ፈተናዎችን በሚመለከት በኋላ አሉ ሶ ዋና ፕሮብለሙ አይ ቲንክ ዶክተር ደሳለኝ ያን ጊዜ አልነበረም መሰለኝ አት ዋን ፖይንት የትምህርት ምዘናዎች ኤጀንሲ ልክ ፈተናው የመጀመሪያው ፈተና ውጤት እንደመጣ የተከበሩ ዶክተር ነገር እዩ ትዝ ይለውታል፣ ይመስለኛል እንደውም በእንትንም ደረጃ በትምህርት ጉባኤም ላይ አንስተን ጥናት ኢንዲፔንደንት የሆኑ የዩኒቨርሲቲ መምህራን የፈተና መስጠት ማዘጋጀት፣ የፈተና ክብደትና ቅለትን በሚመለከት የተቀየረ ነገር አለ ወይ የሚለው የመጀመሪያ ጥናት ነበር። ወደ ሰላሳ አርባ የዩኒቨርሲቲ መምህራን የተሳተፉበት ጥናት ያ ጥናት ኦፕልዲ ለዚህም እንትን ለተከበረው ምክር ቤት ቀርቦ ነበር። እዛ ላይ የተባለው ምንም በቅለትና በክብደት ሚዛን ፈተና ሲሰጥ ሜጀር የሚደረግባቸው ሚዛኖች አሉ። በዛ ሚዛን ያ ፈተና ቅንጣት ታክል ቅንጣት ታክል ልዩነት የለውም ከዛ በፊት ሲሰጥ ከነበረው ፈተና። ሚኒንግ የፈተና መውደቁ ጥያቄ ፈተናው ድንገት ስለከበደ አይደለም ኦር ከዚህ በፊት ሲሰጥ ከነበረው የተለየ ሽምደዳ የሚያስፈልገው ኦር ምናምን ስለሆነ አይደለም። ታዝ ናቲንግ ቱ ዱ ዊዝ የፈተናው ምንነት። ኢት ሲምፕሊ ኢዝ በሌላ መንገድ ፈተና ማለፍ ተለመደና ማንም ተማሪ ኦር አትሊስት የተወሰኑ ጎበዝ ተማሪዎቹ ካልሆኑ በቀር ትምህርትን ተከታትለው እንዲማሩ አልተደረገም። ያ ፕሮብለም ነው፣ መጥቶ በጀርባችን የወጋ ነው። ሌላ መንገድ ብንፈልግለት ሌላ እንደው እንደው እንደው ትንሽ እንደው ህመሙን የሚቀንስ የሚመስለን ነገር ካለ አጠብቁሱ። ሳናስተምራቸው ቆይተናል። አሁን ከስር ጀምረን ማስተማራለን። ይህን የፈተናው መውደቅ ያደረገው ነገር በፈተናው ላይ ተማሪዎቻችን ላይ መውደቅ ያደረገው መስታወት ነው ያሳየን። መስታወት አሳየን እና ራቁታችንን፣ ምን ያህል ደካማ የሆነ ትምህርት እንሰጥ እንደነበረ አየ። እንደ ማህበረሰብ ማድረግ ያለብን ይሄን ካየን በኋላ ኦኬ፣ እንዴት እናሻሽለው because this is about the country's future ይሄ ቆይ ያገሬ ወደፊት እጣ ፈንታ ጉዳይ ነው this is not just የተወሰኑ ተማሪዎች ማለፍና መውደቅ ጉዳይ አይደለም። ይሄ እኮ ይህች ሀገር ምን ትሆናለች የዛሬ አስር ዓመት የዛሬ ሃያ ዓመት የሚለውን ነገር የሚወስን ነገር ነው። አደገኛ የሆነ ዓለም ላይ ነው ያለው በጣም በብዙ መልኩ እየተቀያየረ ያለ በጣም ኮምፕሊኬትድ የሆኑ ፕሮብለሞች ያሉት አገር ነው እየመጣ ያለው ዓለም ነው እየመጣ ያለው። ለዛም የሚበቁ ተማሪዎች ካላዘጋጀን ዜን እኛ እንደ ስልጣን ያለን የምንለውን ነገር ራሱ ልናጣው እንችላለን። በፍጹም በቀላሉና በአጭር ጊዜ ማየት ያለብን ችግር አለ። ሁለተኛ ይሄ መጀመሪያ ላይ የተደረገው የፈተናው እንትን የሰጠን ነገር አንዴ፣ ሳይኮሎጂካሊ ችግሩ ምን እንደሆነ በደንብ በማህበረሰብ ደረጃ ከታወቀ በኋላ አክቹዋሊ መፍትሄው ከባድ አይደለም። ሲሪየስሊ ማስተማር ነው፣ ሲሪየስሊ መከታተል ነው፣ ተማሪዎች እንዲማሩ ማድረግ በቃ። ከአሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በምትሄዱበት የወከላችሁትን ህዝብ ለማነጋገር በምትሄዱበት ጠይቁ። ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለ ልጆቹ ትምህርት መጠየቅ ጀምሯል። እዚህ ፓርላማ የተቀበላቸው የፓርላማ አባላትማ እዚህ አብረውት ላይ ያለውን ሰልፍ እኮ ማየት ይበቃችኋል። ተማሪ ምን ያህል ወደ ትምህርት ቅዳሜና እሁድ ተማሪዎች ከቤታችሁ ስትወጡ አይታችኋል። ልክ እንደ ሬጉላር ትምህርት ቀን ነው የሚመስለው። ዩኒፎርማቸውን ለብሰው እኮ ነው እየሄዱ ያሉት። ዋይ ቢኮዝ ትምህርት ቤቶቹ እንደበፊቱ እየቀለዱ ማሳለፍ እንደማይችሉ ሲያውቁ እንደገና ጠርተው ማስተማር ጀመሩ። ቲዩተር ማድረግ ጀመሩ። ልጆቻቸው ይሄ ምንም አይነት ሌሎቹ ነው። ይሄ በካሪኩለም በምን ከምናደርገው ሪፎርም መጀመሪያ የሚያስፈልገን ልክ ቆይ ነ ግብርና ላይ ዝም ብሎ ዝም ብሎ ጭንጫ መሬት ላይ አፈር ማነው ዘርቢ ተቀልቆ አይሆንም መሬቱ ያንን ለመቀበል የሚችል መሆን አለበት። ልጆቻችን ያንን መቀበል እንዳይችሉ ነው ዲፎርም ያደረግናቸው በአቋራጭ ሁሉ ነገር ይገኛል ብለን። አሁን ይሄ ፈተና ያደረገው አለሰለሰው መሬቱን ለካ ማለፍም ሆነ እውቀት ማግኘት ነው ሴንትራል ኖት ጀስት ወረቀት ማግኘት ከወረቀት ከዲግሪ ጋር ያለን ችግር በዚህ አገር ላይ ያለው ችግር ከስርቆት ከምን ጋር ያለው ችግር፣ ኮሌጆች ተብለው ተፈጥረው ዲግሪ የሚሸጡበት ሀገር እኮ ነው። ሊትራሊ እኮ ዲግሪ የሚሸጥበት ሀገር ሶ ይሄንን ነው መስመር ለማስያዝ የተሞከረው። ይሄ ደግሞ ተወሰነ ደረጃ ሳይኮሎጂካል ኢንቫይሮመንቱን አሻሽሎታል። አሁን ዜን መሰረታዊ ሪፎርሞቻችንን ትምህርቱን ለማሻሻል ካሪኩለሙን ለማሻሻል መምህራን ለማሻሻል የምናደርገው ነገር መሬት አለው የሚይዝበት መሬት አለው። ይሄ እየተሻሻለ ይሄዳል ብለን እናምናለን። ለመጀመሪያ ጊዜ ከልቤ ነው ምላችሁ። ሰው ባለፈው አመት በኦልሞስት 40 50% ነው የጨመረው ከመጀመሪያው ፓርት ሊበዚ ዘንድሮ ከዚህም ከፍ ይላል። ከአምስት ነጥብ አምስት ፐርሰንት አካባቢ ነው ያሳለፍነው ከዚህም ከፍ ይላል። ቢያምር not because ገና የትምህርት ሪፎርም ላይ የምንሰራው ስራ ብዙ መስመር ያዘሳይ ይሄ ራሱ ለካ ትምህርት። ተጠንቶ ነው አንብቦ ነው አውቆ ነው እንጂ ዝም ብሎ አይታለፍም፣ የሚለው ነገር ራሱ ሲግኒፊካንት የሆነ ሳይኮሎጂካል ኢንቫይሮመንቱን ቀይሮታል። ይጠቅማል ብለን እናስባለን። ይሄ ነገር ዘላለም የሚቆይ አይደለም፣ ይሻላል። ሲሻል ግን አልፈን ተሻግረን ስንደርስ ሪል የተማሩ ልጆች ይኖሩናል። ይሄን ነገር መሸከም የሚችሉ ልጆች ይኖሩናል። ይሄን ነገር ወደፊት መምራት የሚችሉ ተምረው ዲግሪ ገዝተው ምናምን ያሉ ሰዎች ሳይሆኑ ተምረው አውቀው የዓለምን ሁኔታ የሚያውቁ ልጆች ይኖሩናል። እንደ ትውልድ ኃላፊነታችን